ስታንዳርድ የሚሰራ ነው። ሞርጆ ለእንግሊዝኛ ነው። የአስከሬን ክፍል ካረፉ በኋላ የራሱ ሞቅና ቀዝቃዛ አለው። ማጠጣ ታጥቦ የሚዘጋጅበት ቦታ ነው። የአስከሬን ክፍል ትባላለች። እነዚህን አጠቃላይ የባለሙያዎቹ ኤኩፕመንቶች ናቸው፣ ወይም መሳሪያዎች ናቸው። አንድ አስገሬን ሴት አጠር ኬሚካል አይነት ሴታ ካለ የሚለው እንትን የተሰራበት ነው ማለት ነው። ኤኩፕመንቶቹ ናቸው።

ቸው አጋጣሚ አልጋቸው ላይ ሆነው ድንገት ድንገተኛ ነገሮች ሊፈጠሩ እዚህ ጋር ክትትል አለ። ሐኪሙ ኦፒኒ ብሎ የምትባል ነው፣ ግራውንዳችን ነው። በሰው ድጋፍ የሚንቀሳቀሱ ይኖራሉ። ና ይሄ አንደኛው የመኝታ ክፍላቸው ነው ማለት ግራውንድ ላይ ያለው ወደዚህ ሲመጣ አጋኖቹ እንግዲህ ይህን ባማረ ጽድፍ ባለ የመመገቢያ ቦታቸው ነው ይሄ ከየክፍላቸው ክፍላቸው ወጥተው ይመላሉ። ከፈለጉ ቴሌቪዥን እያዩ ገበጣ፣ ቼዝ፣ ካርታ የሚፈልጉ መጽሐፍ ማንበብ ቢፈልጉ እን እያደረጉ እየተዝናኑ እዚህ ጋር ምሳ መመገቢያ ነው ማለት ነው። ማኪያቶ ቡና የሚፈልጉ ስናገር ማድረግ የሚፈልጉበት ሪያ ነው፣ ለመገበያ ቦታ ይሄ። የነርሶች ቢሮ ነው። ባጠገባቸው ሆነው ነርሶች ክትትል የሚያደርጉበት ማለት ነው። ይሄ አንደኛው ፈርስት ፍሎር ላይ የመጀመሪያ ፍሎር ላይ የምናገኘው የካፍቶቻቸው ናቸው እንደምታዩት ስታንዳርዱን በጠበቀ በ8.5 የርቀት ስፋት ላይ አልጋዎችን ያስቀመጥነው ከስታንዳርዱ ጋር እኔ ጤና ጥበቃ ሚኒስቴር በሚያዘው ስታንዳርድ መርቱ ነው። ምቹ የሆነ መኝታ ጽድት ባለ ምቹ በሆነ ሻሩሜታቸውን ማየት ትችላላችሁ። በስቴም አለው። እያንዳንዱ ክፍል የ መታጠቢያ እንትናቸው በጣም ምቹ ነው። ነፍሶቤ ይሄን ይመስላል። ከዊልቸር ጋር ያለ መታጠቢያ አለ። እሱ እዚህ ላይ መግባት ለማይችሉ ሰዎች እሱም አመቻችተናል አለ። ሊፍቱ ውስጥ የሚገባ ድረስ ኤሌክትሪካል ዊልቸር የሚባል አዘጋጅተናል። ይሄን ይመስላል። ምቹ በሆነ መኝታ ክፍል፣ ምቹ በሆነ መታጠቢያ

ይሆና ፕራይቬት ሮሞች ማሉ እንግዲህ፣ በምክንያቱ መሄም ነርሲንግ ሩማቸው ለምንድን ነው ያስፈለገው? ነርሲንግ ስታት ያንዳንዱ ነገር ክትትል የሚያደርጉት ነርሶች ናቸው። አጠገባቸው ሆኖ ዴሊ አክቲቪቲዎቻቸው፣ ለምሳሌ መታጠብ፣ ማብላት፣ መጠጣ፣ ህክምናውን መውሰድ፣ ብዙ ነገሮችን የነርሲንግ ፕሮሰስ ነው። እና እዚህ ጋር የነርሶች አጠገብ ላይ በየፍሎሮ አለ ነርሲንግ ሩም ማለት ነው። ነው ይሄኛው ጀምረናል። ይሄ ፕራይቬት ለሚመርጡ ደግሞ ግን በዚህ አይነት የመታደላ ክፍሎቹን ማየት ይችላላችሁ። ቴሌቪዥን እናስገባለን። ያውሳልአጠቃላይ ቤት ከሀያ ዓመት በላይ ነው። ይሄንን ለመመስረት ብዙዎቻችን አርጋያን ማዕከል ላይ ከሀያ ዓመት በላይ ያገለገልን በጎ ፍቃደኛ ሆነን ያገለገሉ በዚህ በሙያው ኤክስፐርት የሆኑ ባለሙያዎች ናቸው እዚህ ትንውስጥ ያሉት እና አሁን ላይ ሴ ከተመሰረተ ግን ኦልሞስት አንድ ወር ፍቃዱን አዲስ አበባ ምግብና መድሃኒት ከሰጠው አንድ ወር በገቢዎች ንግድ ፍቃዱን ያገኘው ደግሞ ታይሳስ ውስጥ ነው። እዚህ ጀማሪ ተቋም ነው። ስታንዳርዱን በጠበቀ ጽድት ባለ ተቋም ላይ በዚህ መልኩ ነው ስራውን እየሰራ ያለው። እሳይ ነርሲንግ ሆም አሁን ላይ የሚሰጠው ሰርቪስ ሁለት ነው። በማዕከሉ ጠቅላላ ተቀብሎ የሚሰትነት አገልግሎት መስጠትና ቤት ለቤት ሕክምና ማለት ነው። ቤት ለቤት ሕክምና ሲባል ብዙ ነገሮችን ያካትታል። ለምሳሌ እንደ ደንበኞቹ ፍላጎት በቤታችን ውስጥ እንክብካቤ ማግኘት እንፈልጋለን ለሚሉ የሰለጠነ ባለሙያ ትሬንድ የሆነ እኛም ራሱ ትሬኒንግ እየሰጠን ስለሆነ እንልካለን ማለት ነው። ኦክሲጅን ሊያስፈልገው ይችላል፣ ሌሎች ሌሎች ነገሮች፣ ፊዚዮተራፒ ሊያስፈልገው ይችላል፣ ካውንስሊንግ ሊያስፈልግ ይችላል። ብዙ ነገሮች አሉ። አርቲፊሻል ፉድ ላይ ሊሆን ይችላል። በቤቱ ይህን ሰርቪስ የሰለጠነ ባለሙያ ልከን እናክማለን ማለት ነው። በተቋሙ ግን የሚለየው ምንድነው? ሙሉ ለሙሉ ኃላፊነቱን ተቋም ነው የሚወስደው። በኒቱሪሽስት ኮንቲኒቲ ወይም ቀጣይነት ያለው አገልግሎት ስለሆነ የሚሰጠው፣ በኒቱሪሽስት ኒውትሪሽናል ኬር ይደረግላቸዋል። ሜዲካል ኬር፣ በነርሲንግ ኬር አጠቃላይ ሰርቪሱን ያገኛሉ። ሳይኮ ሳይካትሪ ኬር ያገኛሉ። ፊዚዮቴራፒ ኬር ያገኛሉ። ሆስፒስ ኬር የምንለው ምክንያቱም እዚህ ተቋም ላይ ሲመጡ ሁሉም ሰው በህመም ምክንያት እድሜ አይፈልለው በማንኛው የሁኔታ ላይ ነገር ግን በህመም የተጠቁ ራሳቸውን የሰው ጥገኛ ወይንም ሰው እርዳታ ነው የሚመዱ ሰዎች ናቸው እና የሚመጡት ሁሉንም ዘር፣ ሃይማኖት ሳይለይ ሁሉንም መሰረት አድርገን ሰርቪሱን እንሰጣለን ማለት ነው።